እና ተያያዥ ጉዳዮች ብዙ የዝውውር ጉዳዮች አሉ። ገና አስቀድመው ዘንድሮ ማለት ገና ከወዲሁ በቃ ሊሟሟቅ ነው። ዘንድሮ በጣም ጠንካራ ራስን በዝውውር የማጠናከር እንቅስቃሴና ተግባር ውስጥ ክለቦች ይገባሉ ብለን እንድናስብ የሚያደርጉ በጣም ብዙ ነገሮች ሀፕን እያደረጉ ነው። ምናልባት ይሄ ሁለት ጊዜ ይከፈታል የዝውውር መስኮቶ የተባለው ከዚህ በፊት ያነሳ ነው። በመጀመሪያው ዙር ከሰኔ አንድ እስከ አስር ነው አይደል? የመጀመሪያው የተባለው ይሄ ለክለቦች የአለም ዋንጫ ሲባል ያችን ጊዜ ለመጠቀም ነው ያን ያክል ከፍተኛ ጥረት እያደረጉ የሚገኘው የሚል ሀሳብም አለ። አሁን ለምሳሌ ሪያል ማድሪድ ትሬንት አሌክሳንደር አርኖልድን ለአለም የክለቦች ዋንጫ እንዲደርስለት ለማድረግ ሲል ይፋጠናል። ስለዚህ በአለም ዋንጫው ላይ የሚሳተፉት ሰላሳ ሁለቱ ክለቦች ኦፍኮርስ እዛ ጥድፊያ ውስጥ ሊገቡ ይችላሉ። ሌሎቹ ለምሳሌ ማንችስተር ዩናይትድ ዓለም ዋንጫ ውስጥ የለበትም። ቼልሲ፣ አርሰናል የለበትም ዓለም ዋንጫ ውስጥ። እነዚህ ዓለም ዋንጫ ውስጥ የሌሉበት ክለቦች ደግሞ ዓለም ዋንጫ ውስጥ ያሉት ክለቦች በጥድፊያ አሪፍ አሪፍ ተጫዋቾችን እንዳይወስዱባቸው ሲሉ ደግሞ እነሱም ራሳቸውን ቢዚ ሊያደርጉ ይችላሉ። እንደ አርሰናል ደግሞ ካየሽው እኔ ለምሳሌ አርሰናል ለእኔ የሚሰጠኝ ስሜት ለእኔ የሚሰጠኝ ትርጉም ገና ሚድ ሲዝን ላይ ያለን አይደል እንዴ ለምሳሌ ተጫዋች ዝውውር ጋር እኮ ስሙ ተያይዞ በሚቀጥለው የውድድር ዓመት የገሌ የሚባለውን ተጫዋች ለማስፈረም ቅድመ ሁኔታ ላይ ስምምነት ላይ ደረሰ የሚል ነገር እኮ የሰማ ነው እኮ ቆየ ነው እኮ እሱን ከሰማ አደለም። ይህንን ተጫዋች የለም ሪያል ማድሪድም ይፈልገዋል፣ የለም ማንችስተር ሲቲም ይፈልገዋል፣ የሮድሪ ምትክ እንዲሆንለት አስቧል እየተባለ በጣም በብዙ ሲናገር ነበር። ስለዚህ አንዳንድ ክለቦች በጣም እርሊ እንደዚህ ያለውን ነገር የጀመሩ አሉ፣ ልልሽ ፈልጌ ነው። ስለዚህ ይሄ የእርሊ ጅማሮ በእኔ እምነት አንድ በትክክል ክፍተቶቻቸውን አውቀውታል፣ ልዩ ችግሮቻቸውን አውቀውታል። ስለዚህ ያንን ችግር ለመቅረፍ ያንን ችግር ለማስተካከል ማንጋ የመፍትሄው ቁልፍ እንዳለ ካወቁት፣ ሄዶ በቃ ከዛ ሰው ጋራ ከዛ ክለብ ጋራ የሚያስፈልገውን ነገር ማድረግ ነው። ለምሳሌ አርሰናልን ብትወስድ አሁን በድጋሚ አርሰናልን ምሳሌ ብናደርገው አጥቂ እንደሚያስፈልገው ማወቅ ከጀምርን አልቆየንም። ስለዚህ ማን ነው ገበያው ላይ አቬለብል የሆነ አጥቂ ማናቸው? በየክለቦቻቸው በዘንድሮ የውድድር ዓመት በጥሩ አጥቂነት የሚጠቀሱት ስቲ ጎኮሬሽ ነው የምንለው እኮ፣ ቤንጃሚን ሼሽኮ ነው የምንለው እኮ። ሌላ ኬት ልናመጣ እንችላለን። ቤንጃሚን ሼሽኮ ጎኮሬሽ ወይም ደግሞ ካልሆነ ቪክቶር ኦስሜሄን ወይም ደግሞ ካልሆነ ብለን እንደዚህ የተወሰኑ ስሞችን ነው የምንጠራው። በእነዚህ ዙሪያ የሚሽከረከር ሀሳብ አርሰናል መያዙ አይቀርም። ምክንያቱም አርሰናል እንደገና የ2025/26 የውድድር ዓመትን ያለ አጥቂ ሊጀምረው ይችላል ብለን ማሰብ አንችልም። ስለዚህ አጥቂ የሚያስብ ከሆነ እነዚህን ተጫዋቾች መፈለጉ አይቀርም። አርሰናል ችግሩን አውቆታል፣ ችግሩን ለይቶታል፣ ችግሩን ሊቀርፉለት የሚችሉ አጥቂዎች እነማን እንደሆኑ ካወቀ መዘግየት ውስጥ ምን ትርፍ ሊያመጣ ይችላል? ምንም የሚመጣ ትርፍ የለም። እንደዚህ ያለው ነገር ያጣድፍሻል። ሌሎች ክለቦች ደግሞ ተሰናባች ተጫዋቾቻቸውን ኦልሬዲ ያውቀዋቸዋል። እነዚህ የሚሰናበቱ ተጫዋቾች የሚፈጥሩት ክፍተት እንዳይኖር ለማድረግ ደግሞ መስራት አለባቸው። ለምሳሌ ማንቸስተር ዩናይትድ ከሚቀጥለው የውድድር አመቱ ማብቂያ በኋላ ከሚቀጥለው ወር ምናምን ሰኔ ሐምሌ ምናምን ላይ ከማንቸስተር ዩናይትድ ጋር ውላቸውን የሚጨርሱ ተጫዋቾች አሉ ውላቸውን ባይጨርሱም የማንቸስተር ዩናይትድ ሆነው የማይቀጥሉ ተጫዋቾች አሉ። ሶስተኛ ማንቸስተር ዩናይትድ ለሌሎች ክለቦች ያዋሳቸው ግን ሊመልሳቸው የማይፈልጋቸው ተጫዋቾች ደግሞ አሉ። ለምሳሌ በውሰት የሄዱት እነ ጄደን ሳንቾ፣ እነ ማርከስ ራሽፎርድ እንደዚሁም ደግሞ እንደ አንቶኒ አይነት ተጫዋቾች። እነዚህ ተጫዋቾች ከማንቸስተር ዩናይትድ ጋር ከዚህ በኋላ እህል ውሃ አላቸው ተብሎ አይታሰብም። እነዚህ ተጫዋቾች ሲወጡ ግን ያው የሚፈጠር ቮይድ አለ የሚፈጠር ክፍተት አለ ስለዚህ ያንን ክፍተት መሙላት ደግሞ ማንቸስተር ዩናይትድ ይጠበቅበታል አይደል ስለዚህ ይህንን ኦልሬዲ እያወቅሽው የመጣሽው ነገር ስለሆነ አስርሊ አስፖስብል ነገሮችን ማስተካከልሽ ግዴታ ነው የሚሆነው ኖርማል አይመስልም በብዙ ክለቦች ላይ ያለው ነገር ቅድም በጠቀስኳቸው ምክንያቶች አንዳንዱ ድክመቱን ቀድሞ በመለየት ነው አንዳንዱ ለምሳሌ አሁን አርሰናልን መኮብት ወስጪ ከእንትናጋ ይለያያል ከቶማስ ፓርቴ ጋር ይለያያል የቶማስ ፓርቴ ጉዳይ እንደገና ከአገረሸ ችኩ ወደ መለያየት እንዲሁም ከዛም በኋላም እንደገና ይቆያልም የሚል ነገር ይወጣል። ይቆያል ማለት መጀመሪያ እንደሚለያዩ ተነገረ። እዛ ቦታ ላይ ክፍተት ሊፈጠር ነው ተባለ። ጆርጊኒዮ ይሄዳል፣ ቶማስ ፓርቴ ይሄዳል፣ ውላቸው ያበቃል ተባለ። ከዛ ቶማስ ፓርቴ ኦሎፌሰደን በጣም የሚገርም አገልግሎትን እየሰጠ ሲመጣ አርሰናል እንደገና አጤ ነው እንደገና አጤ ነው ተብሎ ከቶማስ ፓርቴ ሰዎች ጋራ መነጋገር ጀመረ፣ ምናምን ምናምን ተባለ። በኋላ እንደገና ደግሞ አርሰናል ምናልባት ሲነጋገሩ የቶማስ ፓርቴ ሰዎች ከአርሰናል ምን እንደጠየቁ አላውቅም፣ ወይም እንዲማ እንድናደረጉ አላውቅም፣ ግን አርሰናል እንደገና አፈገፈገ የሚለው ዜና ደግሞ እንደገና ጉልበት አገኘ። ስለዚህ አሁን እነዚህ ተጫዋቾች የምር እንደሚባለው ቶማስ ፓርቲም ከአርሰናል ጋር የማይቀጥል ከሆነ እንደዚሁም ደግሞ ጆርጊኒዮም የሚወጣ ከሆነ ያ ቦታ ክፍት መሆን የለበትም። ዘይ እነዚህ ልጆች ጋር እንደማይቀጥሉ ስላወቁት እዚህ ቦታ ላይ ሰው ያስፈልጋቸዋል። አጥቂ እያስፈረምሽ ሌላው ጋር ደግሞ እንደገና ክፍተት እየፈጠርሽ አይሆንማ። ለዋንጫ የመፎካከር ዓላማ ለዋንጫ ልትፎካከር የምትችው አጥቂው ጋር ያለውን ጉድለት እየሞላሽ፣ ሌላው ጋር ያለውን ጥንካሬ እያስጠበቅሽ ነው እኮ የሚሆነው አይደለም? ስለዚህ መሃል ሜዳው ላይ በቃ ያንን የስፔናዊውን ልጅ እናምጣው አሉ። ስለዚህ ዙብሜንዲ አርሰናል ተጫዋች ይሆናል ዙቪ ሜንዲ አርሰናል ተጫዋች ይሆናል ሲባል ከሪያል ማድሪድ ፈተና መጣ። ከሊቨርፑል አሁንም አልበረደለትም በልጁ ላይ ያለው ፍላጎት ምናምን፣ እንዲህ ያሉት ነገሮች ኦረዲ ታርጌቶቻቸውን አይደንቲፋይ እንዲያደርጉ ስላደረጋቸው ይመስለኛል ከወዲሁ በጣም በጣም በጣም ጥሩ ስራዎች እየሰሩ የሚገኙ የሚመስለኝ። ለምሳሌ በጆሻ ዚርክዚ እንደዚሁም ደግሞ በራስመስ ሆይሎን ጎል ያገቡልኛል ብሎ ነው የሚቀጥለው እነ ራሽፎርድን በቀነሰበት ሲቹዌሽን ውስጥ ማንቸስተር ዩናይትድ ኖ፣ ይህንን ማድረግ አልችልም፣ በዚህ መተማመን አልችልም ካለ እነ ማቲያስ ኩናን እና እንደ ኤፕሲስቷኑን ተጫዋች ማስፈረም አለበት ማለት ነው። ልክ ነው። አሁን እንደውም የጆሹዋ አዎ ገብቶኛል። የጆሹዋንም ስታነሳ በማንችስተር ዩናይትድ የሚሰናበቱ ተብለው የሚጠበቁ ተጫዋቾች በጣም ብዙ ናቸው እና አንደኛው እንደውም ትናንትናም የካየኋቸው ዜናዎች መካከል ራሱ ጆሹዋ ዚርክዜን ይመለከታል። ጆሹዋ ዚርክዜ ወደ ኢንተር ሚላን ሊሄድ ይችላል የሚሉ መረጃዎች እየወጡ ነው የሚገኘው። የማንችስተር ዩናይትድ ደጋፊዎች ጆሹዋ ዜርክዜ ላይ ያላቸው እምነት እንዴት ያለ ነው? አሁን በትክክል ጎል ማግባትን ከሱ ይጠብቃሉ ወይ ጎልን፣ ወይንስ ደግሞ ሌሎች አገልግሎቶች ላይ የሚሰጠውን ነገር ይወዱታል ና የመሻሻል እድል አለው ብለው ያስባሉ የሚለው ላይ ሁለት ሀሳቦች አሉ። ምክንያቱም ጆሹዋ ዜርክዜ አንዳንድ ጨዋታዎች ላይ በጣም ጥሩ አገልግሎት ሲሰጥ የተመለከትንበት እድል አለ። በተለይ አሁን ተጎድቶ ከመውጣቱ በፊት በነበሩት ጨዋታዎች ላይ ጥሩ እንቅስቃሴ ያሳየባቸው እድገት እያሳየ ነው ብለን እንድንናገር ያስገደዱን ጨዋታዎችን ተመልክተናል። ግን ጎል ማግባት ላይ በዛም ተባለ በዚህ ማንችስተር ዩናይትድ ግዴታ የሆነ ሰው ማምጣት እንዳለበት ምንም ጥርጥር የለውም። ምክንያቱም ማንችስተር ዩናይትድ አጥቂዎች አሉት በአጥቂ መስመር ላይ የሚጫወቱ ተብለው የተመዘገቡ አጥቂ ናቸው ተብለው የሚጠቀሱ ተጫዋቾች አሉት ግን ከነዛ የሚያገኘው ጎል በጣም በጣም በጣም ትንሽ ነው፣ የሆይሉንዱንም ጨምሮ ማለት ነው። እና እዛ ላይ ግዴታ ስራዎች መሰራት እንዳለበት የሚገልጽ ነው። ለማንኛውም ግን የጆሹዋ ዝርክዜ ኢንተር ሚላንን የሚቀላቀል ከሆነ ኢንተር ሚላን ትልቅ ፍላጎት አለው እዚህ ተጫዋች ላይ የሚሉ መረጃዎች ናቸው። ጥሩ ነገር ምንድን ነው ልጁ በጣሊያን ሴሪኤ አቅሙን ስላሳየ መልሶ ወደሚያውቀው ሊግ ስለሆነ ሊሄድ የሚችለው ይሄ እሱን ለሚያስፈርም የጣሊያን ክለብ መጥፎ ዜና ሊሆን በፍጹም አይችልም። ለራሱ ለጆሹዋ ዚርክዜ ጊዜ በፊት ያው ቦሎኛ ነበር የሚጫወተው ወደ ማንችስተር ዩናይትድ ከመምጣቱ በፊት። ስለዚህ በጣሊያን ጥለው እነሱ ዋንጫ በሉ በሉ ገለሱም እድገት ነው አይደለ ከቦለኛው ወደ ኢንተር ሚላን መሄድ። ኢንተር ሚላን እኮ የሻምፒዮንስ ሊግ ዋንጫ ተፋላሚ የሆነ ቡድን ነው በዘንድሮ የውድድር ዓመት ስለዚህ የጆሹዋ ዜርክዜም ጉዳይ በዚህ መንገድ እየታየ ነው እና ምናልባት ወደ ኢንተር ሚላን የሚሄድበት እድል እንዳለ አብሮ ማንሳትም ይቻላል። ሌሎች ግን ከዝውውር ጋር በተያዘ በጣም ትኩረት ስበው የወጡት አንደኛ ቀደም ያነሳ ነው ፍሬን ፖንግ ጉዳይ ነው። አድማጮቻችንም እየጠየቁ እንደሚገኘው ሊቨርፑል የትሬንት አሌክሳንደር አርኖልድ ምትክ አድርጎ ይህንን ተጫዋች ለማስፈረም ጥረት እያደረገ እንደሆነ የሚገልጹ መረጃዎች እየወጡ ስንመለከት ቆይተናል። እንደውም በፍሬን ፖንግ ላይ ያሉት አንዳንድ አስተያየቶች የሚገልጹት ነገር ምንድን ነው ከሪያን ግራቨንበርች ጋራ ያለው ግንኙነት በጣም ጥሩ ነው፣ ፐርሰናሊ ማለት ነው። ሁለቱ ተጫዋቾች ጥሩ የሚባል ግንኙነት አላቸው። ከዚህም በፊትም ደግሞ በኔዘርላንድ የሚተዋወቁ ናቸው። አሁንም በሊቨርፑል ቤት ደግሞ ካየኸው ቫንዳይክ አለ፣ ጋክፖ አለ እና እነዚህ አይነት እንግዲህ ሆሎንዳውያን ተጫዋቾች በሊቨርፑል ቤት የበለጠ የመሰባሰብና ጥሩ ጥምረት የመፍጠር እድልም ሊኖራቸው ይችላል ተብሎ ነው የሚጠበቀው። ለዚህ ተጫዋች ሊቨርኩሰን ሀያ ዘጠኝ ነጥብ አምስት ሚሊዮን ፓውንድ አካባቢ ነው እንግዲህ የውሉ ማፍረሻ የሚጠይቀው ተብሏል። እና በሊቨርፑል በኩል ይህንን ተጫዋች ለማስፈረም አንድ ትልቅ እንቅስቃሴና ጥረት እያደረገ እንደሆነ እንደገና ሊቨርፑልስ ደግሞ እንዴት ባለ መንገድ ፍሬምቦርግን ቢጠቀም በትክክል ትሬንት አሌክሳንደር አርኖልድን ሊተካ ይችላል የሚለው ላይ የተለያዩ ትንታኔዎች እየቀረቡ እሱንም ስንመለከት ቆይተናል። ከዛ ውጭ ያው ማንችስተር ሲቲም እንደገና ራሱን ለማጠናከር የሚያደርገው እንቅስቃሴም አሁንም ተጠናክሮ እንደቀጠለ እየተመለከትንበት ነው እንደውም ማንችስተር ሲቲ ፍሎሪያን የተባለውን ተጫዋች ነው ለማስፈረም በጣም ትልቅ እድል ያለው እና ሊቨርማን ነው። ማንችስተር ሲቲ ይህንን ተጫዋች ለማስፈረም የተለያዩ ጥረቶችን እያደረገ እንደሆነ እየሰማን ነው። ፍሎሪያን ዊርትዝ የተባለውን ተጫዋች ማንችስተር ሲቲ እንደሚፈልገው ከተረጋገጠ ለከቨን ደብሩይን እንደምትክ አድርጎ ለማስፈረም ፍላጎት እንዳለው ከታወቀ በኋላ ግን እንደገና ሊቨርፑልም የዚህ ተጫዋች ፈላጊ ነው የሚሉ መረጃዎችም አብረው እየወጡ ነው። እነዚህ እነዚህ ጉዳዮች ገና ካሁኑ ደግሞ ትንሽ ለየት የሚያደርገው ትልልቆቹ ክለቦች ናቸው ገና ከወዲሁ ትልልቅ ጥረቶችን ማድረግ የጀመሩት። እንደምናውቀው ማንችስተር ሲቲ በሚቀጥለው የውድድር አመት በጣም የተጠናከረ ነገር ይዞ ይመጣል ተብሎ ነው የሚገመተው። ይየቆጫቸው ይመስለኛል። እና በነገራችን ላይ የውድድር ዓመቱን ከመጠናቀቁ በፊት እኮ ቁጭታቸውን ያሳዩበትና እንደገና ጥሩ አድርገው የውድድር ዓመቱን ለማጠናቀቅ ጥረት ያደረጉባቸውን ዝውውሮች አድርገዋል። እነዛ ዝውውሮች ጥሩ ዝውውሮች ናቸው። የእነማርሙሽ በጣም ጥሩ ዘውውሮች ናቸው። እና እነዚህን ተጫዋቾች እንደገና ወደሚቀጥለው ሲዘን ይሻገራሉ። የተሻለ ልምድ አግኝተዋል በፕሪምየር ሊጉ ላይ። ሌሎች ደግሞ የጥሩ ተጫዋች ናቸው ተብለው የሚጠቀሱትም ወደ ማንችስተር ሲቲ ይቀላቀላሉ ተብሎ ነው የሚጠበቀው። ስለዚህ ማንችስተር ሲቲም ሊቨርፑልም፣ ከዛ በተጨማሪም ደግሞ አርሰናልም ማንችስተር ዩናይትድም የሚያደርጓቸው እንቅስቃሴዎችን ገና ከወዲሁ ነው የጀመሩት። ያስፈርሟቸዋል ተብለው የሚጠቀሱት ተጫዋቾችም ደግሞ በጣም አይን ያረፈባቸው ተጫዋቾች ሆነው ነው ያገኘኋቸው በእኔ በኩል እንዳልሹ ነው። እንግዲህ አሁን የማንችስተር ሲቲ የፍሎሪዊትስን ዝውውር ለማጠናቀቅ የሚያደርገው ጥረት፣ ሊቨርፑልም እዚህ ተጫዋች ላይ ፍላጎት አለው። ዘንድሮ አሪፍ ነው የሚሆነው በእርግጠኝነት ነው ምልሽ። ምክንያቱም አብዛኞቹ ክለቦች ላይ አሁን እኔ ቅድም አሁን ወደ ስፔሲፊክ ከጄኔራል ወደ ስፔሲፊክ ስንሄድ ምንድን ነው ዘንድሮ የተጫዋቾችን ዝውውር ጠንካራ ሊያደርግ የሚችለው ትሪገሪንግ ፖይንት ምንድን ነው? ምን ነው ፑሽንግ ፋክተሩ ምንድን ነው? ብትኛ አንደኛው ቁጭት ይመስለኛል። ማንችስተር ሲቲ በዘንድሮ የውድድር ዓመት ኤፌ ካፕን ብበላም ሲዝኔን አይመልሰውም እያለ ነው አደል? የሲዝኔን አያድነውም አለ ኮ በቃ በ በግልጽና በፊት ለፊት ተናገሩ። ኦኬ ማንችስተር ዩናይትድ ባርቤኪው አረጋለሁ እንጂ ዩሮፓ ሊግን በላውዬ ሰለብሬት አላረግም። የዩሮፓ ሊግ ድል የውድድር አመቱን አያድንልኝም አለ። የውድድር አመቱ ዩሮፓ ሊግን ዋንጫ ባነሳም ብሽቅ ነው ብሏል። በቃ መበሽቅበት ነው እንደ በቃ ማልቀበለው ነው ብሏል። ሰጂ አርሰናል ከአስራ ስድስት አመት በኋላ በቻምፒዮንስ ሊግ ግማሽ ፍጻሜ ቢደርስም በፕሪሚየር ሊጉ አሁን ሁለተኛ ቢሆንም ሶስት የሁለተኝነትን አልወደዱትም፣ ነግረውን አልደጋፊዎቹ ባንጸባረቁት ስሜት ያውም ደግሞ ባለፈው እንዳልነው ኮ እኛ ካንም በኋላ አሉት እኮ እነሱ ሁለተኝነትም እኮ ደግሞ የባሰ ሁለተኝነት ነው እንጂ ምርጥ ሁለተኝነትም አደለም። ወጥረን እንዳለፈው የውድድር አመት ተናንቀን ምናምን ኮ አደለም በረጅም ርቀት ነው የለቀቅናቸው። ሊቨርፑሎችን አራት ጨዋታ ምናምን እየቀረ ሻምፒዮን መሆናቸውን እኮ አረጋግጠዋል። በዛም ላይ ፖይንት ዲፌረንሱ ምንም እንትን የማለት ነገር የለውም። ሶ ኔክስ ሲዝን ላይ አርሰናል በዚህ አይነት ውጤት ሳትስፋይድ አይሆንም ማለት ነው። በሌላ ሁለተኝነት ሳትስፋይድ አይሆን ሰው አርሰናል መስዊን አርሰናል የግድ ማሸነፍ አለበት ከተባለ አሁን እጁ ላይ ባለው ተጫዋች ብቻ እንደማይሆን ማሰብ አለብሽ። ቼልሲ አይቆጨውም ብለሻል ከማሬስካ ጋር በተያዘ እኮ ቅሬታዎች ምናምን ሲሰሙ ያለ ቦታችን ዋልን እኮ አይነት ጉርምሩምታ እኮ ስላለ ነው ቶተናም ጋር ብሽቀት እኮ አለ ሰውየው ይባረርልን ብቻ ሳይሆን ዳንኤል ሌቪ ራሱ እቃ አስበልቶናል የሚል ቁጣ እኮ አለባቸው ሊቀመንበሩም ጭምር ቶተናም የሚቀጥለው የውድድር አመትም አስራ ሰባተኛ መሆን አይፈልግም ሰላሳ ስድስተኛው ሳምንት ላይ እነዚህ እነዚህ ፍላጎቶች ትሪገር አያረጉትም ወይ የዝውውር መስኮቱን አሁን እንደምትይው እኮ አንድን ተጫዋች በቃ ኮ ቅድም በጣም አሪፍ ምሳሌ ያመጣሽው የውድድር ዓመት አጋማሽ ላይ ኮ ማንቸስተሩ ማንቸስተር ሲቲ ወ ሲሪየስ እኮ አይደለም ሲሪየስ ናቸው እኮ እነሱ። በቃ ይሄ የውድድር ዓመት የተወረዲ ጎን ስለዚህ አስበንበት ተረጋግተን እንኳ ማለት አላስቻላቸውም እኮ ነው የምልሽ። የአንድ ሮድሪ መጎዳት ይህንን ያህል ሜስ የሚያመጣ ከሆነ ዝግጅታችንን፣ አቅማችንን ሰፋ ማድረግ አለብን አሉ። ቅድም ላርሰናል፣ ለማንቸስተር ዩናይትድ እንደተናገርን እነሱም የሚለቋቸው ተጫዋቾች እኮ አሉ ከእነሱ ጋር አብረውም አይቀጥሉ። ኬቨን ደብሮይንን መተካት ለማንቸስተር ሲቲ ቀላል አደለም። ምክንያቱም ኬቨን ደብሮይነ የሊጉ ቤስት ሚድፊልደር ነው ካልን የሊጉን ቤስት ሚድፊልደር ሉዝ አርጋሽ፣ እሱን አተሽ፣ እሱ ቦታ ላይ የምታመጫቸው ተጫዋቾች እነማን እንደሆኑ እርግጠኛ መሆን መቻል አለብሽ። አስ አርሊ አስ ፖስብል የሚያረጋጋሽን ስራ መስራት መቻል አለብሽ። ከማንም ጋር ቢሆን ደግሞ መተናነቅ አለብሽ። ግን አሁን እኛ ያው ሰብሰብ ብለን እያወራን ያለነው በእንግሊዝ ፕሪሚየር ሊግ ዙሪያ ስለሆነ ነው እንጂ ሪያል ማድሪድ እኮ ፖል ፖዚሽን የያዘ የሚባለው ብዙ ተጫዋቾች እኮ ትሬንት አሌክሳንደር አርኖልድን ወስዶ ዝም የሚል ይመስልሻ ሪያል ማድሪድ እኮ በዘንድሮ የውድድር ዓመት አይነት የማይቀበለው የውድድር ዓመት እኮ አላሳለፈም። አላሳለፈም እኮ ከብዶታል እኮ ሪያል ማድሪድ። አራቴ በባርሴሎና ተቀጥቅጧል። አስራ ስድስት ለሰባት ነው በአራቱ ጨዋታዎች የተሸነፈው። ኢትስ ሀርድ ቱ አክሴፕት። የሪያል ማድሪድ ሰው ሆነሽ ካሰብሽ አራቴ እንዴት ያሸንፈኛል? እንደገና ይሄንን ያህል በጣም በጣም ተቀናቃኝ ብለሽ የምትወስጁ ባርሴሎና በቻምፒዮንስ ሊግ ግማሽ ፍጻሜ ደርሷል። አሊጋውን ሊበላ ነው። የንጉሱ ዋንጫን አንቺን አሸንፎ በልቷል። ኖ እንደዚህ አይቀጥልም። አሰልጣኙ ይሄድ ዣቪ አሎንሶ ቦታውን ይያዝ። እንደገና ደግሞ ሌላኛው ፋክተር የሚመጡ አዳዲስ አሰልጣኞች ለእነሱ ፍላጎት ሲባል ተጫዋች መፈለጋቸውም ደግሞ አይቀርም። የአሰልጣኝ ታርኖቨሩም ቀላል አይደለም። ሌለሽ ፈልጌ ነው አሰልጣኝ ይባረራል። አሰልጣኝ ይቀጠራል። አዲሱ አሰልጣኝ ሲመጣ የሚያሰናብተው ይኖራል። አሁን አሁን አሁን አሁን አሁን ከደቂቃዎች በፊት ይወጣ የነበረውን መረጃ ብነግረሽ ሪያል ማድሪድ በቃ ኦልሞስት ደንዲል ነው እያሉ እየጠቀሱ ያሉት ተጫዋች አለ። ከዛ እንደገና ደግሞ ከነባር ተጫዋቾቻቸው ጋር የሚያደርጓቸው ድርድሮች በውጤት ማጣታቸው ለምሳሌ ቪኒሽስ ጁኒየር ላይ ተነስተውበታል። አሁን ቪኒስ ሮድሪጎ ራሱ ምናልባት ሮድሪጎ ትንሽ ትለሳለሰ ትላንት ነው። ትላንት ተለሳለሰ። ትላንት ቪኒ አልነበረም ጨዋታውም ላይ ግን፣ ቪኒሽስ ጁኒየር ኦልሞስት የኪሊያን ምባፔን ደሞዝ እጥፍ ነው የጠየቀዋል። ገብቶሻል። ስለዚህ አሁን ቪኒሽስ ጁኒየር ገበያው ላይ አቬለብል የሚሆን ከሆነ ማን ነው ሰፍ ማይል እንማአት ነገሮች ናቸው ያሉት እና ዘንድሮ ኤክሰፕሽናል የሆነ ምናልባትም ደግሞ ከወጪም አንጻር ሪከርድ የሚሰበርበት ዝውውር የመሆን እድሉ ለእኔ በጣም በጣም በጣም በጣም ሰፊ ነው ነው የምለው ምክንያቱም ቅድም ያልኩሽ ነው የአሰልጣኝ ለውጥ በዝውውር ገበያው ላይ ተጽዕኖ ምን ያህል ከባድ እንደሆነ ለማወቅ የምትፈልጊ ከሆነ አሞሪ ምን መጠበቅ ነው ወይም አሞሪም፣ ማንቸስተር ዩናይትድን ከያዘ በኋላ በሶስት የመሃል ተከላካዮች ነው የሚጫወተው አለ በባክስሪ ስለዚህ፣ ለዚህ ሲስተም የሚሆኑ ተጫዋቾችን ፍለጋ ላይ አይደለ ያለው አሁን? ፓትሪክ ዶርጉን እንዳመጣው፣ ዴላፕል ሊያመጣ ነው እንደተባለው፣ ማቴስኩናን ሊያመጣ ነው እንደተባለው፣ ይሄ ሲስተም አይሆንላቸውም የተባሉ ተጫዋቾች ይሸኛሉ። እነሱ በተሸኙ ቁጥር እነሱን የሚተኩ ተጫዋቾች ደግሞ ዩናይትድን ይቀላቀላል እና በጣም ሰፊ የሆነ እንቅስቃሴ እንዲኖር የሚያስገድዱ በጣም ብዙ ምክንያቶች አሉ ነው የእኔ ፖይንት። ግልጽ ከሆነ አርሰናል ቤት አለው እውነት፣ ቼልሲ ቤት ያለው እውነት፣ ቶተናም ጋር ያለው እውነት፣ ሪያል ማድሪድ ጋር ያለው እውነት። ባርሴሎና ደግሞ አይነት ደግሞ ክለብ አለልሽ አሁን የምታያቸው በሙሉ ያምራሉ። አረ ታድለው ምናምን ታያለሽ፣ አ ኳስ ሲጫዋቱ እንዴት እንደሚያምርባቸው አሴቲም ያው ሐንሲ ፍሊክ እቆያለሁ ብለው ተስማሙ። አሁን ሐንሲ ፍሊክ እዚህ ያለውን ፕሮጀክት ዳር ያደረስልናል ነው ስለዚህ ይህንን ዳሬ ማድረስ ስራ ሲሰራ ግን ደግሞ ትንሽ ሂሳባችንን እናስተካክል እስኪ ገሌን እንሸኘው ምናምን እኳ አለ። ደግሞ እንደዚህ በወጪ ተወጥረሽ ስትያዥ ተገደሽ ደግሞ መሸጥ አለ። እዛ እውነት ውስጥ እንደ ባርሴሎናና እንደ ማንችስተር ዩናይትድ ደግሞ አለ። ማንችስተር ዩናይትድ አሌሃንድሮ ጋርናቾን ለመሸጥ ሊገደድ ይችላል። ማን ዩናይትድ ኮቢ ማይኖን ለመሸኘት ሊገደድ ይችላል። ፍቅር ስለሌለ ስለማይፈልጉ ወይ በሰውየው ሐሳብ ስለማያዋጣና ስለማይሰራ ሳይሆን ሌላኛው ኤክስተርናል ፋክተር ደግሞ የፍራንኩ ጉዳይ መስተካከል ስላለበት ማለት ነው። ሰ በጣም ብዙ ብዙ ብዙ ብዙ ምክንያቶች የዘንድሮን ገበያ ያጦፉታል። ነው ከቁጭት መጀመር ትችያለሽ ከሌሎች ክለቦች ትልልቆቹ ክለቦች ከሚገኙበት ተቀራራቢ እውነት አንጻር ስትመለከችው ዘንድሮ የማይሸጥ የለም። ልክ ነው። ትልልቅ እንቅስቃሴዎች ናቸው የሚደረጉት እና ከወዲሁም ማየት የጀመር ነው እሱ። ለምሳሌ ሊቨርፑል እንትናን መተካቱ ወዶ ነው እንዴ? አርኖልድ ግዴታ የሆነ ነገር ማድረግ አለበት። እንደገና ደግሞ የአርንስሎትም እንግዲህ የሚፈልጓቸው ተጫዋቾች እና የሚሰሩት ቡድን የእሳቸውንም ተች ሙሉ ለሙሉ የምናይበት የውድድር አመት ይሆናል ተብሎ የሚጠበቀው የሚቀጥለው የውድድር አመት ነው። ስለዚህ የጥሩ ጊዜ የሚያሳልፉ ክለቦችን ቢሆኑ ይሄኛውን የውድድር አመት ማለት ነው፣ እንደገና ጥሩ የውድድር አመት ያላሳለፉም ክለቦችን ቢሆኑ እኩል የሚሳተፉበት የዝውውር ጊዜ ነው እየመጣ ያለው እና ቅድም እንዳለው ደግሞ የዓለም የክለቦች ዋንጫ ውድድር ስለሚደረግ ለተወሰኑ ክለቦች ወይም እዛ የዋንጫ ጨዋታ ላይ ለሚሳተፉት ክለቦች ብቻ አይደለም ክፍት የሚደረገው የዝውውር መስኮቱ፣ ለሁሉም ክለቦች እኩል ስለሆነ በመጀመሪያው ዙር ላይ ለአስር ቀን ክፍት የሚደረገው ያችን ጊዜ በመጠቀም ተጫዋቾች የበለጠ ረጅም ጊዜ አብረዋቸው እንዲያሳልፉ አዳዲስ ተጫዋቾች ጥረት ያደርጋሉ ተብሎ የሚጠበቅበት ወቅት ነው። ግን ለተጨማሪ ነጥቦች እና አንድ መለስ ግን አንድ ክፉ ጸሐፊ ክፉ ያልኩት ርዕሱ አርነስሎትን ይጎዳል ብዬ ስላሰብኩ ነው። ርዕሱ ልንገርሽ በአማርኛ ርዕሱ የእንግሊዝ ፕሪምየር ሊግን ዋንጫ ለማሸነፍ አሰልጣኝ ማተር እንደማያደርግ ሊቨርፑል አሳየን ብሎ ነው የሚጠይቀው። ከአርነስሎት ጋር ከተበላ ፕሪምየር ሊጉ ሊል ነው። ከባድ ጥያቄ ነው። ማለት ይሄ ሰውዬ ፌኖርድን ይዞ ይሄ ሰውዬ አልካመረን ምናምን ይዞ የምናውቀው ሰውዬ እንደ መጣ የፕሪሚየር ሊጉን ዋንጫ ከበላ ዩዶኒቱቢ በጣም ምርጥ አሰልጣኝ መሆን ላይ ጠበቅብሽ ይችላል ማለት ነው። የፕሪሚየር ሊጉን ዋንጫ ለማንሳት ብሎ ሰፊ ትንታኔ በጣም ሰፊ ትንታኔ ነው የሰራው በዚህ ጉዳይ ላይ ሌላ ቀን እንመለስበት። አዎ እንመለስበት። አይ ብዙ የሚያነጋግር ነገር አለው። አዎ የሚያነጋግር ነገር አለው ብዬ ነው እኔ የማስበው። በያላችሁበት አድማጮቻችን መልካም ጊዜ እንዲሆነላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።